ያው በቃ በጣም ፒሶኝ እየኖርኩ ነበረና ወደ ቲክቶክ የመጣሁት ቸከሷ ጴንጤ ነበረችና አይ ቲንክ አላህ ይስጣት አሰለመችኝ። እሷ ናት ያሰለመችኛው እና አይ ቲንክ ወደ ሶስት ዓመት ነው አራት ዓመት ቆየንና ያው መጀመሪያ ስንጀምር ችግር የለውም ብላኝ ነበረ እና ወደ አንድ ሃይማኖት መምጣት አለብን ምናምን ነገር አለችኝና ቃል አስገቧት። ምንድን ነው ቃል ያስገቧት እንትን አልኳት፣ ፋይናሊ የምንደርስበትን ፖይንት አልቀበልም ማለት አይቻልም። እኔ ጴንጤ ከሆነ መዳረሻችን አክራሪ ጴንጤ ነው መሆኑ አልኳት፣ ቸርች የሚመላለስ ምናምን፣ ኦርቶዶክስም ከሆነ እንደዛ፣ ሙስሊምም ከሆነን እንደዛ። በቃ ምንም ከሆነን አለች አልኳት እና ላይክ ቃል ገባች ማለት ነው። ከዛ ጆርኒያችንን ጀመርን፣ ማንበም ምናምን ጀመርን እኔ የተለያዩ ቤተክርስቲያኖች እየሄድኩ ጥያቄ ለመጠየቅ ሞከርኩ ገ እና እነሱ እራሱ ጥያቄ ላይ ናቸው ገና አያውቁትም። ልክአንድን ለምት እዚህ ይለኛል መጽሐፍ ቅዱስ የድሮውን ፈልጌ ነበር አልኩት እስከ 27 ሺህ ብር ምናምን የሚሸጠው ስለው ከዛ እንዴ፣ እንዲ ለምን ተወደደ ምናምን ነገር ምናምን ነገር እለዋለሁ። ያው የድሮ ስለማይበረዝ የአሁኑ ስለተበረዘ ሰው ያንን ይፈልጓል አለልኝ። መበረዝ ለዋሉ ደንግጦ ማለቴ ምናምን ብሎ የሆነ ሰላሳ ደቂቃ አብራራልኝ። ዚ ይለኛለ የት መሰለህ ቅዱስ ካቴድራል አራት ኪሎ ማለት እና እሱ መጽሐፍ ቅዱስ ያልፈለኩበት ቦታ የለም ይናያልለ። እና በዚህ ጆርኒ የተጀመረ አጥጋቢ መልስ አላገኘውም በሱ ማለት ነው። ከዛ ወዴት ነው የተቀጠለው? ወደ እንትን ተገባ ማለት ነው። ወደ ቲክቶክ ሪኩዌስት ተደረግኩኝ። ቲክቶክ ላይ ብዙ አዋቂዎች አሉ። እዛ መሞከር አለብህ ተባልኩ። ይመጡ ወደ ቲክቶክ እና ወደ ቲክቶክ ስመጣ ክርስቲያኖች ቤት ነው የገባሁት። ባ ክርስቲያኖች ቤት እና ክርስቲያኖች ቤት ገባና ጥያቄ አለኝ ይላቸዋለሁ። ክርስትና ላይ እኔ መልስ ፈልጌ ነው። ከዛ ምንድን ነው እምነት ሲሉኝ፣ እኔ እምነት የለኝም ግን አንድ ፈጣሪ እንዳለ አምናለሁ ስላቸው፣ ሙስሊም ና ካ ይሉኛል። አረ እኔ አይደለሁም ስላቸው እስኪ ነብዩ መሐመድ ነብይ እንዳልሆነ መስክር ይልኛል ከዛ መሰከርላቸዋለ እና አይዋጥላቸው ከዛ ብታያልኩ በጥያቄ እኔ ተከራከሪያቸው አይደለም በጥያቄ ብቻ አበጠሪያቸው ወጣሉ እና አብዛኞቹ ብሎክ እያደረጉ ነው የሚያስወጡኝ ማለት የሆነ በቃ ጥያቄ ጠቃቸኋል አይመለሱትም ሲንደፋደፉ ሲንደፋደፉ መለሱልኝ እኮ ይሄ ማለት ይሄ ነው እላቸዋለሁ በቃ ይናደዳሉ ጠሉኝ ጠሉኝ በቃ ብዙ ቤት ማለት ነው

በቃ እንዴ እንደ ቤተሰብ ስም ነው የሚጠቃቀሰው፣ ማለት ከዛ ከዚህ ምናምን ያጠቃቀሷል። ማለት እንዴ አር እንዴ ሰው የምንሆነው ነው አልኩኝ። ከዛ ግራ ገባኝ። በቃ ከዛ በቃ ሕይወቴ ባዶ እንደሆነ ተሰማኝ። በቃ ምን እንዴት ልበለ፣ በቃ ባዶ ነው የሆንኩት ማለት ነው እና ተዋወቅኩት። ውስታዙ ሄድን። ምን እንደማምን ጠየቀኝ፣ ነገርኩት ኢንሻላህ ትሰልማለህ። አንተ ጥሩ ነገር ጥሩ ነው ያለከው፣ የሚከብድ ነገር ያለ አይመስልም ምናምን ብሎኝ፣ ወላሂ ባቢላን ጠይቃቸው። እኔ ቲክቶክ ከመጣው ለአንድ ዓመት አልሰለም ለአንድ ዓመት ከዛ በቃ። ከሙስሊሞች ጋር ጀለሰው እንኩኝ እቤት ይከፈታል፣ ሞድሬተር ይሰጠኛል። በቃ ይህን ክርስቲያን እያገባሁ ሳበጠረው ነው ሙሉ ማለት ነው። እንደውም ከሆን ንጽጽር ትቻለሁ። እማልዞርበት ቦታ የለም ነበር እማልዞርበት ማለት ነው እና ከዛ የተባለ የተባለ መጣው አልሐምዱሊላ፣ መጨረሻ ላይ ሰለምኩና ስሰልም፣ በነገራችን ላይ እውቀት ብቻ አይደለም ይሄ ያወቅኩት ነገር ኖሮ ሳይሆን መገለጥም አለው። ወላሂ ነው ምል። እሱም ሌላ ቀን በሰፊ ያጫውታለው እና አንድ ምን ተስማማን? አንድ አምላክን መታዘዝ እና ሰዎች ሊያደረጉብን የማንፈልገውን ነገር ሰዎች ላይ አለማድረግና ሰዎች እንዲያደርጉልን የምንፈልገውን ማድረግ ማለት ነው እና ይሄ የላይፍ ፊሎሶፊ ነበረና እዚህ ላይ የምትጨምርበት ነገር ካለ ጨምርበት፣ ካልሆነ እችን ለሁለት እያላን መጥናት እንቀጥላለን። አይ እኔ የምጨምርበት ነገር የለም። በነገራችን ላይ ዋው ብቻ ሳይሆን በጣም የተደነቅኩበት አደገኛ ሰው ነው። እኔ አሁን ያልከው ሰው እና ስታዝ ወይድ በጣም አደገኛ ሰው ነው። እኔ

ማለት ኡስታዞ ሄድን ካገኘው በኋላ የበለጠ ክርስቲያን ትክክል እንዳልሆነ ነው የተረዳሁት። የበለጠ በቃ በጣም ክርስትና ልክ የማይሆንባቸውን ብዙ መንገዶች ነው ያወቅኩት። እና መቼም መቼም በቃ እኔ ላይክ አይባልም ግን ከእስልምና የወጣ ወይ ኤቲስት ምናምን ሆን መቼም ክርስቲያን አሉ መቼም ማለት ነው ምናልባት የሆነ ክርስቲያን የማይኮኑባቸውን ኢንሚሊየንስ ሪዝን ነው። በቃ በጣም የሰው ልጅ እኔ ጤነኛ ካልሆነ በስተቀር ክርስቲያን እንዴት እንደሚሆን ግራ ያገባኛል፣ ያስጨንቀኛል፣ እውነት ያስጠበበኛል። ሰው እንዴት ክርስቲያን ይሆናል? እንዴት ትሆናል? አስበው፣ አንድ ሰው እንዴት ክርስቲያን ይሆናል? አስበው እንዴት ክርስቲያን በራሴ አመለካከትና በራሴ ውሳኔ እንደዛ ልበል። ተው እሱን አንተ አትበለኝ። ይሄ ስብከት ነው የሚመስለኝ። እውነት ይሁን እራሱ ውስጥ አይቀበለውም። ሰው እንዴት ክርስቲያን ይሆናል? እሱ አስበው። ገና ስትወለድ እግዚአብሔር ታገኘዋለህ ከዛ አንተ ባቢላን ተረግመሃል ይላል። እንዴ ምን አደረኩ እግዚአብሔር ስትለው አዳም በቃ ስራ ሲሰራ አትፍቷል የእሱ እንትን አንተም ላይ በቃ ለጥፍ ይባሉ። እኔ እኮ ምንም አላደረኩም ስትለው እኔ አይመለከተኝም ትጠየቃለ ትጠይቃል። አረ እግዚአብሔር ፌራ አይደለም ስትለው የሚባል ነገር የለም። እኔ ፈጣሪ ነኝ እንደፈለግኩ ነው ማረጉ ይላል። ምንም እኮ አላደረግም በቃ ትረገማለ። ከዛ ሴቷ አንቺ አላት ትረገማለሽ። ሄዋንንም ረግመት አለው። በእሷ የተነሳ ትረገማለሽ። ልክ አስራ መናምናመት ሲሞላሽ ደም ይፈስሻል፣ እርግማኑ ይጀምራል ይላል። ከዛ ስትወልጂ ደግሞ በጭንቅ ትወልጃለሽ ይላል ማለት ሀው ሀው ሀው ሰው እንዴት ይህንን እያወቅህ ክርስቲያን ይላል ዴ በቃኔ እኮ አይ፣ ክርስቲያን ከዛ ይመጣና አባት አው ይሄ የመንፈሳዊ አሰራርን በስጋዊ ለመመርመር መሞከሩ ይሄ አንዱ ጥፋት ነው። አንተ ወጣት ነህ፣ ፋየር ኤጅ ላይን ያለው የፈጠን ፈጠን፣ ቀደም ቀደም ማለት አለ። መንፈሳዊ ነገር ላይ ደግሞ እንደዚያ አይሰራም። እሺ፣ ባቢዳን ስለዚህ ዝም ብለህ አሜን ብለህ መቀበል እሱ። እኔ እጠይቅሃለሁ አሁን በእስልምና ያገኘኸውን ነገር ከመጠየቅ በፊት፣ የችኳ ነገር የጴንጠ ያው ችኳ እንትን አለን፣ አብረን ተጓዝን፣ መጽሐፍ ቅዱስ ማንበብ ጀመርን። አክቹዋሊ፣ ቲክቶክ ላይ እንደመመጣ ታውቃለች፣ ግን በዚህ ይህንን አካውንት አታውቀውም። ምክንያቱም በጣም እስልምናን ትጠላ ነበር። በጣም ማለት የመጨረሻ ነው የምጠላው እኔ ደግሞ ሙስሊሞች ይመቹኛል፣ እና ይህንን አካውንት አልነገርኳትም ነበር እና ብቻ መጨረሻ ላይ ክርስቲያን እንደማልሆነ እሷ ከክርስትና አራቀችኝና